በእስራኤላውያን ዘንድ ጭንቅ የፈጠሩ ቀናቶች፣ ጎልያድን የሚገጥመው ሰው ጠፍቶ ለቀናት እስራኤላውያን በአምላካቸው በእግዚአብሔር ላይ ጎልያድ የሚናገረውን የስድብ ቃል እየሰሙ የተጨነቁባቸው ቀናቶች፣ ጎልያድ በአንድ በኩል እስራኤላውያንና እግዚአብሔር በሌላ በኩል። ሰላም እንደምን ቆያችሁ? ውድ የከራዲዮን ፋክታችን ቤተሰቦቼ፣ ለዛሬ ደግሞ በመጽሐፍ ቅዱስ ውስጥ ከሚጠቀሱ ፍልሚያዎች ውስጥ የጎልያድና የዳዊትን ፍልሚያ እየተመለከተን ቆይታ እናደርጋለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ይህንን ቪዲዮ ደግሞ ላይክ እያደረጋችሁ ጀምሩት። ፍልስጤማውያንም ጭፍራዎቻቸውን በይሁዳ ባለው በሶኮት አከማችሁ በሰኮትና በየዛቅ መካከል ሰፈሩ። ሳኦልና እና የእስራኤል ሰዎች ተከማቹ። በኤላም ሸለቆ ሰፈሩ። ከፍልስጤማውያን ጋር ሊዋጉ ተሰለፉ። ፍልስጤማውያን በአንድ ወገን በተራራ ላይ ቆመው ነበር። እስራኤላውያንም በሌላ ወገን በተራራ ላይ ቆመው ነበር። በመካከላቸውም ሸለቆ ነበር። ከፍልስጤማውያን ሰፈር የጌት ሰው ጎልያድ ቁመቱ ስድስት ክንድ ከስንዝር የሆነ ዋነኛ ስግና መጣ። በራሱም የናስ ቁር ደፍቶ ነበር። ጥሩሩም ለብሶ ነበር። የጥሩሩም ሚዛን አምስት ሺህ ሰቅል ናስ ነበር። በእግሮቹም ላይ የናስ ገንባሌ፣ የናስም ጭሬ በትከሻው ላይ ነበር። የጦሩም የቦ እንደ ሸማኔ መጠቅለያ ነበር። የጦሩም ሚዛን ስድስት መቶ ሰቅል ብረት ነበር። ጋሻ ጃግሬውም በፊቱ ይሄድ ነበር። እሱም ቆሞ ወደ እስራኤል ጭፍራዎች ጮኸ፣ ለሰልፍ ትሰሩ ዘንድ ለምን ወጣቸው እኔ ፍልስጤማዊ፣ እናንተ የሳውል ባሪያዎች አይደላችሁ? ምን ለእናንተ። አንድ ሰው ምረቱ፣ ወደ እኔም ይውረድ። ከእኔም ጋር ሊዋጋ ቢችል ቢገለኝም ባሪያዎች እንሆናችኋለን። እኔ ግን ባሸንፈው ብገለው እናንተ ባሪያዎች ትሆኑናላችሁ፣ ለእኛም ትገዛላችሁ አለ። ፍልስጤማዊም ዛሬ የእስራኤልን ጭፍራዎች ተገዳደርኳቸው እንዋጋ ዘንድ አንድ ሰው ስጡኝ አለ። ሳኦልና እስራኤልም ሁሉ እንዲህ የሚላቸውን የፍልስጤማውያን ቃል በሰሙ ጊዜ እጅግ ፈሩ፣ ደነገጡም። ዳዊት የዛ የኤፍራታዊው ሰው ልጅ ነበር። ያም ሰው ከቤተልሔም ይሁዳ ስሙም እሴ ነበር፣ ስምንት ልጆች ነበሩት። በሳኦልም ዘመን በዕድሜ አርጅቶ ሸምግሎ ነበር። የእሴም ሦስት ታላላቅ ልጆቹ ሳውልን ተከትለው ወደ ሰልፉ ሄደው ነበር። ወደ ሰልፉም የሄዱት የሶስቱ ልጆቹ ስም ይነበር ታላቁ ኤልያብ፣ ሁለተኛው አሚናዳብ፣ ሶስተኛው ሳማ ነበር። ዳዊት የሁሉ ታናሽ ነበር። ሶስቱም ታላላቆች ሳውልን ተከትለውት ነበር። ዳዊትም የአባቱን በጎች ለመጠበቅ ከሳውል ዘንድ ወደ ቤተልሔም ይመላለስ ነበር። ፍልስጤማዊውም ጠዋትና ማታ ይቀርብ፣ ለአርባ ቀንም ይታይ ነበር። እሴም ልጁ ዳዊትን እንዲያለው የወንድሞችን ደህንነት ጠይቅ፣ ወሬያቸውንም አምጣልኝ። ሳኦልና እነርሱ የእስራኤል ሰዎች ሁሉ ከፍልስጤማውያን ጋራ እየተዋጉ በኤላም ሸለቆ ነበሩ። ዳዊትም ማሉ ተነሳ፣ በጎቹንም ለጠባቂ ተወ፣ እሴም ያዘዘውን ይዞ ሄደ። ጭፍራውም ተሰልፎ ሲወጣ ለሰልፍም ሲጮ በሰረገላ ወደ ተከበበው ሰፈር መጣ። እስራኤልና ፍልስጤማውያን ፊት ለፊት ተሰልፈው ነበር። ዳዊትም ዕቃውን በቃ ጠባቂ እጅ አኖረው፣ ወደ ሰራዊቱም ሮጠ፣ የወንድሞቹንም ደህንነት ጠየቀ። እነሱም ሲነጋገራቸው እነሆ ጎልያድ የተባለው ያ ዋነኛ ፍልስጤማዊው የጌት ሰው ከፍልስጤማውያን ጭፍራ መካከል መጣ፣ የተናገረውንም ቃል ተናገረ፣ ዳዊትም ሰማ። የእስራኤልም ሰዎች ሁሉ ሰውየውን ባዩ ጊዜ እጅግ ፈርተው ከእርሱ ሸሹ። የእስራኤልም ሰዎች ይህን የወጣውን ሰው አያችሁትን? በእውነት እስራኤልን ሊገዳደር ወጣ። የሚገለውንም ሰው ንጉሡ እጅግ ባለጠጋ ያደርገዋል፣ ልጁንም ይድርለታል፣ የአባቱንም ቤተሰብ በእስራኤል ዘንድ ከግብር ነፃ ያወጣቸዋል አሉ። ዳዊትም በአጠገቡ ለቆሙት ሰዎች ይህን ፍልስጤማዊ ለሚገል ከእስራኤል ተገዳድሮትን ለሚያረቅ ሰው ምን ይደረግለታል? የህያው አምላክ ጭፍራዎች የሚገዳደር ይህ ያልተገረዘ ፍልስጤማዊ ማን ነው ብሎ ተናገራቸው። ህዝቡም ለሚገድለው ሰው እንዲህ ይደረግለታል ብለው እንደቀድሞ መለሱለት። ታላቅ ወንድሙ ኤልያብ ከሰዎቹ ጋር ሲነጋገር ሰማ። የኤልያብን ቁጣ በዳዊት ላይ ነዶ ለምን ወደዚህ ወረድክ? እነዚያንስ ጥቂቶች በጎች በምድረ በዳ ለማን ተውኳቸው? እኔ ኩራትህንና የልብህን ክፋት አውቃለሁና ሰልፉን ለማየት መጥተሃል አለው። ዳዊትም እኔ ምን አደረግኩ? ይህ ታላቅ ነገር አይደለምን? አለ። ዳዊትም ከእርሱ ወደ ሌላ ሰው ዘወር አለ፣ እንደዚህ ያለ ነገር ተናገረ። ሕዝቡም እንደ ቀድሞ ያለ ነገር መለሱለት። ዳዊትም የተናገረው ቃል ተሰማ። ዳዊትም ይህን ፍልስጤማዊ እኔ እገጥመዋለሁ አለ። ዳዊትም ሳኦልን ስለ እርሱ የማንንም ልብ አይወቅ እኔ ባሪያ ሂጄ ያንን ፍልስጤማዊ እወገዋለሁ አለ። ሳኦልም ዳዊትን አንተ ገና ብላቴና ነህና፣ እርሱም ከልጅነቱ ጀምሮ ጦረኛ ነውና ይህን ፍልስጤማዊ ለመዋጋት ሄድ ዘንድ አትችልም። ዳዊትም ሳኦልን አለው እኔ ባሪያ የአባቴን በጎች ስጠብቅ አንበሳና ድብ ይመጣ ነበር። ከመንጋውም ጠቦት ይወስድ ነበር። በኋላውም እከተለው፣ እመታው ነበር። ካፉ አስጥለው ነበር። በተነሳብኝ ጊዜ ጉሮሮን ይዤ እመታውና እገለው ነበር። እኔ ባሪያ አንበሳና ድብ መታው። ይህን ያልተገረዘ ፍልስጤማዊ የሕያው አምላክ ጭፍራዎችን ተገዳድሯልና ከነርሱ እንዳንዱ ይሆናል። ዳዊትም ከአንበሳና ድብ እጅ አስጣለኝ እግዚአብሔር ከዚህ ፍልስጤማዊ እጅ ያስጥለኛል አለ። ሳኦልም ዳዊትን ሂድ፣ እግዚአብሔርም ካንተ ጋር ይሆናል አለው። ሳኦልም ዳዊትን የገዛ የራሱን ልብስ አለበሰው፣ በራሱም ላይ የናስቁር ደፋለት፣ ጥሩርም አለበሰው። ዳዊትም ሰይፉን በልብሱ ላይ ታጠቀ፣ ገናም አልፈተነውምና መሄድን ሞከረ። ዳዊትም ሳኦልን አልፈተንኩምና እንዲህ ብዬ መሄድ አልችልም አለው። ዳዊትም ልብሱን አወለቀ። በቱሩንም በእጁ ወሰደ። ከወንዝም አምስት ድብልብል ድንጋዮችን መረጠ። በረኛ ኮሮጆውም በኪሱ ከተታቸው። ወንጭፍም በእጁ ነበር። ወደ ፍልስጤማዊውም ቀረበ። ፍልስጤማዊውም መጥቶ ወደ ዳዊት ቀረበ። ጋሻ ጃግሬውም በፊቱ ይሄድ ነበር። ጎልያድም ዳዊትን ትኩር ብሎ አየው። ቀይ ብላቴና መልኩ ያማረ ነበርና ናቀው። ፍልስጤማዊውም ዳዊትን በትር ይዘህ የምትመጣብኝ እኔ ውሻ ነኝን? አለው። ፍልስጤማዊውም ዳዊትን በአምላኮቹ ስም ረገመው። ፍልስጤማዊውም ዳዊትን ወደ እኔና፣ ሥጋህን ለሰማይ ወፎች፣ ለምድር አራዊት ትሰጣለሁ፣ አለው። ዳዊትም ፍልስጤማዊን አለው፣ አንተ ሰይፍና ጦር ጭሬም ይዘህ ትመጣብኝ፣ አለ። እኔ ግን ዛሬ በተገዳደርከው በእስራኤል ጭፍራዎች አምላክ ስም በሠራዊት ጌታ በእግዚአብሔር ስም እመጣብሃለሁ፣ አለው። እግዚአብሔር ዛሬ አንተን በእጅ አሳልፎ ይሰጠኛል፣ እመታህም አለው። ራስህን ከአንተ እነሳዋለሁ። የፍልስጤማውያንንም ሰራዊት ሬሶች ለሰማይ ወፎችና ለምድር አራዊት ዛሬ እሰጣለሁ። ይኸውም ምድር ሁሉ በእስራኤል ዘንድ አምላክ እንዳለ ይታወቅ ዘንድ፣ ይህም ጉባኤ ሁሉ እግዚአብሔር በሰይፍና በጦር የሚያድን እንዳይደለ ያውቅ ዘንድ ነው አለው። ሰልፉም ለእግዚአብሔር ነውና እናንተን በእጃችን አሳልፎ ይሰጣል። ፍልስጤማዊም ዳዊት እንዲህ ማለቱን በሰማ ጊዜ ተነስቶ ዳዊትን ሊገናኘው በቀረበ ጊዜ፣ ዳዊትም ፍልስጤማዊን ሊገናኘው ወደ ሰልፉ ሮጠ። ዳዊትም እጁን ወደ ኮረጆ አግብቶ አንድ ድንጋይ ወሰደ። ወነጨፈውም ፍልስጤማዊውንም ግንባሩን መታ፣ ድንጋዩም በግንባሩ ተቀረቀረ፣ እርሱም በምድር ላይ በፊቱ ተደፋ። ዳዊትም ፍልስጤማዊውን በወንጭፍ እና በድንጋይ አሸነፈው፣ ፍልስጤማዊውንም መቶ ገደለ። በዳዊትም እጅ ሰይፍ አልነበረም። ዳዊትም ሮጠ፣ በፍልስጤማዊውም ላይ ቆመ፣ ሰይፉንም ይዞ ከሰገባው መዘዘው፣ ገደለውም፣ ራሱንም ቆረጠው። ፍልስጤማውያንም ዋነኛቸው እንደ ሞተ ባዩ ጊዜ ሸሹ። የእስራኤልና የይሁዳ ሰዎች ተነስተው እልላሉ። ፍልስጤማውያንንም እስከ ጌትና እስከ አስቀሎና በር ድረስ አሳደዷቸው። ፍልስጤማውያንም ከሻራይም ጀምሮ እስከ ጌትና እስከ አቃሮን ድረስ በመንገድ ላይ የተመቱት ወደቁ። የእስራኤልም ልጆች ፍልስጤማውያንን ከማሳደድ ተመልሰው ሰፈራቸውን በዘበዙ። ዳዊትም የፍልስጤማዊውን ራስ ይዞ ወደ ኢየሩሳሌም አመጣው፣ ጋሻ ጦሩን ግን በድንኳኑ ውስጥ አኖረው። ዳዊትም ፍልስጤማዊውን ገሎ በተመለሰ ጊዜ አቤኔር ወሰደው፣ ወደ ሳኦልም ፊት አመጣው። የፍልስጤማዊውም የጎልያድ ራስ እጁ ይዞ ነበር። ሳኦልም፣ አንተ ብላቴና የማን ልጅ ነህ አለው? ዳዊትም እኔ የቤተልሔሙ የባሪያ የእሴይ ልጅ ነኝ ብሎ መለሰ። የዳዊትና የጎልያድ ፍልሚያ በዚህ ላይ ተጠናቀቀ። ውድ ተመልካቾቻችን፣ ለእናንተ እያንዳንዱን ቪዲዮ ሰርተን ለማቅረብ ጥቂትም ቢሆን ጊዜ ይወስዳልና እናንተ ደግሞ በምላሹ ላይክ እና ሰብስክራይብ፣ ሼር እያደረጋችሁ አገዙን። በሌላ መንፈሳዊ ቪዲዮ ተመልሰን እስከምንገናኝ ድረስ እያላችሁበት ቸር ቆዩ።